ሰላም፣ ሰላም ጤና ይስጥልኝ ወንድሞቼ፣ ወገኖች፣ የአገር ልጆች እንደምንዋላችሁ፣ አደራችሁ። ዛሬ ደግሞ ሁለት አይነት ፓስታ በአንድ አይነት ሶሰ ሰርቼክ የፍስክም የጾምም ማድረግም የምትችሉት ፓስታ በእንጉዳይ ጥብስ ይዤላችሁ መጥቻለሁ። ሶሰ ለብቻ እንሰራለታለን የሚያምር ሶስ ሰርችለታለሁ አሰራሩንም እነግራችኋለሁ። ወንድሞቼ እንጉዳይ ጥብስ እንግዲህ ከዚህ በፊት ሰርችዋለሁ፣ እንዲሁ በፓስታ ማለት ነው። በላዛኛም ሰርቸዋለሁ አውቃለሁ። ዛሬ ደግሞ ምርጥ ስልስ ሰርች አለው። እኔ እንግዲህ ቀደም ብዬ ይህ ስልስ እንግዲህ ሁለት ፍሬሽ ቲማቲም ተጠቅሜበታለሁ። ትንሽ ሳልሳ የቲማቲም ሱጎ ሳልሳ አለ ከዛ መጀመሪያ ሁለት ቲማቲም ቆንጆ አድርጋችሁ ታበስሉና ማለት ነው፣ እሱን ቅጥቅጥ አድርጋችሁ መቀመም ማለት ነው። ሽንኩርት ትንሽ ቅመም አድርጋችሁ ማለት ነው። ቀላል ነው ሶስ አሰራሩ። እኔ እንግዲህ ኳጥጃ አለው። ፓስታውን ላሳያችሁ ዛሬ። ፓስታ ይሄን ይመስላል። የጣሊያኑ ፓስታ ነው። የጣሊያን ፓስታ ነው። ቆንጆ ፓስታ ነው። የስንዴ ፓስታ ነው መሰለኝ እና ዛሬ ትንሽ ግማሹን ነው ማረገው፣ ሁሉን አላደርገው። ትንሽ ጨዋ አድርጌ ኳ ፈላሁት ኳ ፈልቶልኛ እንደምታዩት። ከዛ ትንሽ የሚበቃኝን ያክል ለዛሬ ግማሹን ጨመርኩ ማለት ነው። አንዱን ካርቶን ግማሹን ጨምር ያለው። እህት ወንድሞቼ፣ ሼር ላይክ፣ ሰብስክራይብ እያደርጋችሁ ከመጨረሻው እንድታይኝ ይፈልጋለሁ። ለእናንተ የሚያስተምራችኋል። በጾም ወቅት ትጠቀሙበታላችሁ፣ በፍስክ ወቅት ትጠቀሙበታላችሁ፣ እንደፈለጋችሁ። ዛሬ አሪፍ ሶሰ ይሄን የመሰለ አማ ያማረ ሶሰ እንዴት እንደሰራውትና ይሄን ፓስታ ደግሞ እስከመጨረሻው እዩት። አሰራሩ በጣም ቀላል ነው፣ የተለመደ ነው። ውሃውን እንግዲህ የሰው ሰውን ውሃ ወደዚህ መጨመር ትችላላችሁ። እኔ ሰው ሰውን ቀደም ብዬ ስለሰራሁት ነው። እንግዲህ አሰራሩን ወደ እናንተ አለመጣወሩ በጣም ቀላል ነው። ሶሳ አሰራሩ ማለት ነው። ይሄ ሁለት ፍሬሽ ቲማቲም ታደርጉና ቅቅል አርጋችሁ፣ ቅጥቅጥ አርጋችሁ ፍሬሽ ፍሬሹን ትፈጩታላችሁ። ከዛም በኋላ አንድ ሽንኩርት አነስ ያ ሽንኩርት ተጠቅማችሁ ሽንኩርት፣ ቀይ ሽንኩርት ትንሽ ትንሽ አርጋችሁ መስራት ነው ማለት ነው። ይሄ ደግሞ የምታዩት ቱንፍሻ አለ ናይም ጉዳይ ነው ይሄ የዚህን ጥብስ ነው ዛሬ ላሳያችሁ የፈለኩት እንጂ ሶሳ አሰራሩ ማንኛውም ቀን ስለምሰራ ስለምታዩኝ የአውድ ድግግሞች ስለሚሆን ምንም ችግር የለውም። ባለኝና የሰራሁት ማለት ነው። ይሄ እንግዲህ ጉዳይ ነው የምታዩት። ቱን ፊሹን ማዘጋጅ ቻለሁ፣ ሱሴን ሰር ቻለሁ። ቀድሜ እንደነገርኳችሁ ፓስታዬ እየበሰለልኝ ነው። አሁንም ጉዳይ ጥብሱን እንዴት እንደምሰራው አሳያችኋለሁ። ወገኖቼ፣ ሼር ላይክ፣ ሰብስክራይብ እያደረጋችሁ አበርቱኝ። አዲስ እንደመሆኑ የመጠን እባካችሁ እለምናችኋለሁ ማለት ነው። እና ሶሴ እንግዲህ እየጨረሰ ነው። ይህ እንግዲህ ሁለት ትንንሽ ቲማቲሞች፣ አነስ ያለች ሽንኩርት፣ ነጭ ሽንኩርት ገብቶበታል ተቀምሟል። ቅመም ትንሽዬ፣ በርበሬ ያድጋችሁ ማለት ነው ድቅቅ አድርጋችሁ ቲማቲሙን ከትፋችሁ የሚሰራ ሶሰ ነው። ይሄ ደግሞ እንጉዳይ ነው። እንግዲህ ወገኖቼ ዛሬ ያሁን ግዳል ስላለብኝ ብዙ ገለጽ አላደርግላችሁ። እዚህ ጋር እንግዲህ ይሄ እንጉዳይ ነው። ዛሬ ይህን ጠብሰን በዚህ ነው ፓስታውን የምንሰራው፣ እንዴት እንደሚጥን በጾም ቀን ሮባርብ ሲሆን፣ እንዲሁም ጾም ወቅት ከሆነ የኛ ቤት ፓስታ ስንሰራ እንጉዳይ ጥብስ አብረን እንሰራለን ማለት ነው። እና ይሄንም እንጉዳይ ጥብስ እንግዲህ ለብዙ ነገር እኔ እጠቀምበታለሁ ዛሬ ደግሞ ለፓስታ እንጠቀምኩበት። እዚህ ጋር ትንሽዬ ዘይት ተጠቅም ያለው የአትክልት ዘይት እንጉዳይ ልጠብስ ነው እንግዲህ፣ እንደምታዩት መጀመሪያ ምንም ነገር ሳላደርግ ውሃ በጣም እንደገና ስለሚተፋ ውሃ ይተፋል እንጉዳዩ። እንጉዳይ እናደረግኩ ማለት ነው። ጋዜን በደንብ ማጋል አለብኝ እዚህ ጋር ብዙ ውሃ እንዳይወጣ ማለት ነው። ቢወጣም አትርፉት፣ ማብሰያ ስለሚሆነው ችግር የለውም። እዛ የሚበቃኝን ያህል ሁለት ካርቶን ነው መጀመሪያ ያደረግኩት፣ በኋላ ግን አንሶኝ ለብቻው ጠብሼ ጨምሬበታለሁ። እዛ ይህን እንግዲህ እያገላበጥን እንጠብሳለን። ሲጠበስ በጣም ትንሽ ነው የሚሆነው። እንደዚህ ልክ እንደ ጥብስ ነው የምንሰራው። ዳሶሳችን እንግዲህ አልቋል። ይሄን ከሁለት አደርገዋለሁ። መጀመሪያ የሰራሁት አሁን የጾም ሶስ ነው። ከአሁን እዚህ ጋር ቱን ፊሽ ለልጆቹ ፓስታ ላይ ስለሚወዱ አሳ የቱን አሳ እስከ ውሃው ግማሹ ላይ ይጨምርላቸዋለሁ ማለት ነው። እኔ ሁሉና አላገድፎውም ምክንያቱም የጾም ወቅት ደግሞ ስለሚሆነኝ ማለት ነው እ ይሄ አሳ ነው። ይሄን ከትፌ ከፍቼ እስከ ውሃው ለልጆቹ ለጤናቸው በጣም አሪፍ ነው። ቱን ፊሽ ለፒዛ ትጠቀመው ታይኛ ያላችሁ ለዚህ የምጠቀማለው የተፈጨ ስጋ ማድረግ ትችላላችሁ እናንተ ዶሮ ማድረግ ትችላላችሁ። ማንኛውም የሚያጠምላችሁን ማድረግ ትችላላችሁ። ቺዝ፣ ወተት ይደረጋል። ቆንጆ እንደ ላዛኛ አይነት ነገር ይሆንላችኋል ማለት ነው። ከዛ ከጾሙ የጾም ማጂ ከዚህ ደግሞ የፍስክ ሟጂ የዶሮ ማጂ አደረግኩ ማለት ነው። አሁኔ እንግዲህ ዩት የሚያምር ሆኗል! ልጆቼ በዚህ ይበላሉ። እኛ ደግሞ በዛ በጾሙ እንበላለን። ዩት ይህ ውሃ ወጣ እያችሁት፣ ውሃውን እንዴት እንደሚያወጣ እና እንዴት ትንሽ እንደሚሆን። እኔ እንደውም ሁሉም በሰራሁት ነበረ ሁለቱን ካርቶን ነበረ ያሰብኩት፣ በኋላ ላይ ጠብሼ ለብቻ ተመሳሳይ ስለሆነ አላሳያችሁም። እሱን ከላዩ ላይ ጨምርበታለሁ ማለት ነው። ይኸውን ተጠብሷል እንግዲህ የሚቀረው ከዚህ ልክ ለጥብስ የምናደርጋቸውን ነገሮች፣ ውሃው ምጥጥ ካለልም በኋላ እዩት፣ ውሃውን የራሱን ውሃ ይተፋል፣ እዛው ማብሰያ ይሆነዋል። ተሰውታላችሁ። ከዛ በኋላ የምታደርጉት ምንድነው ሽንኩርት ምናምን ልክ በእሱ መንገድ ከፍት ከትፋችሁ ከዛ ደግሞ ትንሽ የበርበሬ የተለያዩ ትንሽ ቅመሞች። ሼር ላይክ ሰብስክራይብ እያደረጋችሁ ወገኖቼ አሁንም ብርታት እንድትሆኑኝ ይፈልጋለሁ። ላይክ ሰብስክራይብ፣ ሼር ኮመንት እያልኳችሁ ነው። ብዙ እይታ የለውም። ያው ሰው ወደ ሌላ አለም ስለገባ ነው መሰለኝ፣ ምንም እይታ የለውም፣ ግን ያስተምራችኋል። ተማሩበት ወገኖቼ፣ ለጾም ለፍስክ፣ ማንኛውም የትዕዛዝ ምግብ ደግሞ ያላችሁ ጻፉልን እያልን እንገናኛለን። ይሄ ይህ እንግዲህ እንደዚህ ጠብሼዋለሁ። አንሶኛል፣ ሌላ ጨምርበታለሁኝ። ሁለት አራት ነው ያመጣሁት እኔ። ከዛ በኋላ እንግዲህ እነዚህ በቁመት በቁመት ከትፌ ሽንኩርት፣ ቃሪያ፣ ፍሬሽ ቲማቲም ማድረግ ነው በቃ ልክ ጥብስ ስጋ ጥብስ እንደምትሰሩት ነው የምሰሩት ማለት ነው። ኩላሊት ኩላሊት ነው የሚለው በነገራችን ላይ። በጣም እኔ ቅርብ ጊዜ ነው የለመድ ነው። በጣም ነው የምንወደው። በተለይ በጾም በጣም ጥሩ አማራጭ ነው። እንደዚህ ጨጓራችሁ ምናምን ለሚያማችሁ ይሄ ጤነኛ ምግብ ነው። ፍሬሽ ምግብ ነው። ከሰላጣ ጋር አድርጋችሁ ከፓስታ ከእንጀራ፣ በቂጣም በዳቦም እንደ ሳንድዊች ነው የሚበላል እና በብዙ ጥቅም አለው የሚገርሞችሁ ነጮች በጣም ነው የሚመገቡት፣ በተለያየ ነገር በፒዛ ያደርጉታል። እኔም በፒዛ እዚህ በፊት ሰርቼ አሳይቻችኋለሁ። ትናንት የሰራሁት ፒዛ አለ በዚህ የሰራሁት ጥብስ ማለት ነው። እሱንም ማየት ትችላላችሁ። ወገኖች፣ ላይክ ሰብስክራይብ፣ ሼር እያደረጋችሁ ያረጋችሁ ደግሞ አበርቱኝ፣ ዝም አትበሉ። ወረተው እና ይሄን ሁለተኛውን ጠብሽ ጨምርበታለሁ ትንሽ አነሰ መስሎኛል። እኛ ነው ወደዋለን እንበለዋለን። የማይቆይ ምግብ ነው ይበላል ከዛ እንግዲህ ከቤቴ ከጓሮ ያሉ ባልኮኒ ውስጥ ያሉ ነገሮች ቅጠላ ቅጠሎች ከዝበራ አብርኮናት የሚባለው ይሄ በርስ የሚል ምናምን የሚባለው እነሱን አድረግኩኝ። እዚህ ጋ እንግዲህ ጠብሼ የቀረውን እንትን ጨምሬበት ነበር። ይህ እንደምታዩት አሁን በዛ ብሏላል ስለጨመርኩበት ነው። ተመሳሳይ ስለሆነ ያው ማሳየት አይጠበቅብኝም። እና ፓስታዬ እንግዲህ ደርሷል። ይህዋ አጥልዬዋለሁ። ከፓስታዬ ላይ ደግሞ ካጠለልኩት በኋላ ትንሽዬ ጨውና ጨዋማ ቅመም፣ ቆንዶ በርበሬ አድርጌ ገልበት ገልበት አድርጌ ትቸዋለሁ ማለት ነው። ውሃኋ እንዳይለን ማለት ነው። ትንሽዬ ዘይት አደርግና ገልበት ገልበት አርጌ አስቀምጨዋለሁ። ይህን ይመስላል ፓስታዬ ሳይያያዝ ሳይን ቆንጆ ሆኖ እንደምታዩት፣ አበሳሰሉም መካከለኛ ሆኖ ለህፃናትን ለእኛም የምመቻ አበላል ሆኖ ወጥቶልናል ማለት ነው ወገኖቼ፣ ሼር ላይክ ሰብስክራይብ እያደረጋችሁ አበርቱኝ። ከመጨረሻው እዩት እንግዲህ። ሁለት አይነት ነው እንዳልኳችሁ ሁለት አይነት ስልስ ሰርቻለሁ። ስልሱ አንድ አይነት ነው። መጀመሪያ የተሰራው ከቱን ፊሽ አድርጌበታለሁ። ከአንደኛው አንደኛው ደግሞ የጾም እንዲሆን ብዬ የጾም አድርጌዋለሁ ማለት ነው። እና እናንተ እንግዲህ ምርጫችሁን መጠቀም ትችላላችሁ። በስጋ ማድረግ ትችላላችሁ፣ እንዲሁ በኔ በጾም በአትክልት ማድረግ ትችላላችሁ። እንደ ምርጫችሁ ነው ማለት ነው። አሁን ሁለቱንም አቅርቤ አሳያችኋለሁ። እንግዲህ እየጨረስኩ ነው፣ ሼር ላይክ ሰብስክራይብ እያደረጋችሁ ወገኖቼ። በጣም ቀላል ነው ስልሳ አሰራሩ ደግሞ እንደምታዩት ሁለት ሽንኩርት ትጠቀማላችሁ። ከዚህ በፊትም የሰራሁት አለ። ሁለት ሽንኩርት አልኩ ሁለት ቲማቲም ማለት ነው። እንዳስፈላጊነት ቲማቲም ትጠቀማላችሁ ተጠቀማላችሁ፣ ሁሉ ፍጭት አርጋችሁ አንድ ሽንኩርት ትጠቀማላችሁ። ሳንቁልት ካደርጋችሁ በኋላ የፈጨችሁትን ፍሬሽ ቲማቲም ታደርጋላችሁ። ከዛ የተለያዩ ቅመሞችን በደንብ አርጋችሁ ጥብስ አድርጋችሁ ስንሱ ትንሽዬ በርበሬ ሳይበዛ፣ ፓስታ ላይ በርበሬ አታብዙ። ቲማቲም ፍሬሽ ቲማቲም ትንሽ ክቻ ብታደርጉበት ግን አሪፍ ነው፣ ያባላል ማለት ነው። እዛ ከፈለጋችሁ በስጋ ከፈለጋችሁ በቱናፍሽ እንደዚህ ከፈለጋችሁ በማንኛውም ይሄዳል ባላችሁት፣ በአትክልት በምትወዱት ነገር መጠቀም ትችላላችሁ። በተለይ ቤጋን ለሆናችሁ፣ ስጋ ተመጋቢ ላልሆናችሁ ሰዎች በዚህ እኔ በሰራሁት መልኩ ብሰሩት የአትክልቱ እንትኑን የአበባ ጎመን ምናምን ጨምራችሁ በጣም አሪፍ ነው ማለት ነው። በጾም ወቅትም ለጾመኛ ሰው እንደ ብዙ አማራጭ ይሆናል ማለት ነው። እና ወገኖቼ ይህን እዩት፣ ከጥብስ ያልተናነሰ የእንጉዳይ ጥብስ፣ የጾም ጥብስ ይበሉት አዘጋጅተናል ይህን እንግዲህ ከዚህ ጋር እንዳልኳችሁ አበባ ጎመኖች፣ የተለያዩ ዝኩኔዎችን መጨማመር ትችላላችሁ። ዛሬ እኔ በእንጉዳይ ጥብስ ብቻ ልክ እንደ ስጋ ጠብሼ በአትክልት ቲማቲም፣ ቃሪያ፣ ፓፕሪካዎችን ጨምሬ እንጉዳዩን የጠበስኩት ማለት ነው። ይህን እንግዲህ ከፓስታ ጋር መብላት ትችላላችሁ። እናንተ በእንጀራ መብላት ትችላላችሁ። በዳቦም ተጠቅልሎ በቂጣም ይበላል ማለት ነው ባላችሁ ነገር የምትበሉት በሩዝም በጣም አሪፍ ነው። እኔ በሩዝ በልቻቃለው በሩዝ በጣም ነው የሚወደው። እና እንግዲህ ቅድም የሰራሁት መጀመሪያ ይሄ የቱን ፊሹን ላሳያችሁ። ቱን ፊሽ ያለበት ሶስ እንግዲህ ቆንጆ ሶስ ከሰራችሁ በኋላ የጾም ከዛ ፈልጋችሁ ስጋ ማለት ጨምራችሁ ጠምሳችሁ መጨመር ትችላላችሁ። ከፈልጋችሁም ቱን ፊሽ እንደኔ እንዳደረግኩት ማድረግ ትችላላችሁ። ልጆች ይህን ቱን ፊሹን በጣም ነው የሚወዱት። ለዛ ነው ማድረግላቸው ሁሉም ደግሞ እንዳይገድፍ ሮብ፣ አርብ ማንኛውም ወቅት እንዲሆነ ደግሞ እንደዚህ የጾም እናደርጋለን። እንግዲህ ሁለቱንም ማቅርብ ያለው እናንተ የተመቻችሁን ማድረግ ትችላላችሁ። ግዴታ እኔ ያደረኩትን አትክልት ማድረግ አይደለም። የምትፈልጉትን ነገር ጠበስበስ አድርጋችሁ ከፓስታ ጋር ሲቀርብ ደስ የሚለውን ማያርግ ትችላላችሁ። ይህን የማይወድም ሊኖር ይችላል። እንግዲህ በማትወዱ ከሆነ የተለያዩ አትክልቶችን ወይም በዚህ ፈንታ ስጋ ጠብሳችሁ በዚህ መልኩ ስታደርጉበት በጣም አሪፍ ነው። እንጉዳዩን ስጋ አድርጋችሁ ማለት ነው። እንግዲህ እንደናንተ ፍላጎት ነው። ለቬጋን ሰዎች ግን በጣም ተመራጭ ነው። ስጋ ብዙ ተመጋቢ ላልሆኑ ሰዎች ይሄ እንደ አማራጭ ይሆናቸዋል እና ወገኖቼ፣ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ደግሞ ብታበረታችሁ ደስ ይለኛል። እየጨረስኩ ነው። እንግዲህ ጨለማ መሸት ብሏል። ራት ላይ ነው የሰራሁት እኔ።

የኔ ይመስላል እንግዲህ፣ ልጆች ምንም ነገር አታርጊብን፣ ሶሶውን ብቻ አርጊልን ብለውኛል። ዛሬ ለነሱ ለማሳመር ብቻ ባሮ ሽንኩር ከላይ እንድት ጣልጣል አረኩላቸው። ለእኛ ግን ብዙ አይነት አታክልት ስላለው ብዙ አስፈላጊ አይደለም፣ ይበቀዋል ይሄም። ይህንን ይመስላል። እንዴት አያችሁት? ይህን እንግዲህ በሩዝ መተካት ትችላላችሁ። ፓስታውን እንዳልኳችሁ በሩዝም በጣም አሪፍ ነው። ሶሰውን ቆንጆ አድርጋችሁ ሰርታችሁ ሶሰ አሰራሩ ነው ፓስታ የሚያሳምረው ሶሰው ነው ማለት ነው። ይሄ ቀይ ሶሰ ቆንጆ ነው እና እንግዲህ ሰሞኑን ደግሞ በላዛኛ በምናምን እመጣለን። ብቻ እናንተ የምትፈልጉትን ጻፉልን በኮመንት ሼር ላይክ ሰብስክራይብ እያደረጋችሁ ደግሞ አበርትኝ ወገኖቼ። ይሁን ቀምስላችሁ ነው አንደኛ ነው በእውነት የፍስክ የፍስክ ነው የሚለው ያጠራጥራቸዋል። ይህን ከበላሁ ምኑን ጾምኩት ነው የምትሉት በጾም ወቅት ማለት ነው። እና እንግዲህ ይህን መስላል ቀምሼዋለሁ። ያኛውን ደግሞ ለልጆቼ አቀርባለሁ ወገኖቼ እዩት እንዴት እንደሚያምር ያው ቦታው መብራቱ ብዙ ስለማይታይ ነው እንጂ በጣም ጎልድ ብራውን ነው የሆነው በጣም ደስ የሚል ነው በተለይ የፍስኩ ደግሞ ሽታው እንዴት እንደሚያምር ይሄ ደግሞ እዩት በአትክልት በሁለቱ ምርጫ አድርጋችሁ እንግዲህ የተመቻችሁትን ስሩ የተመቻችሁን ስሩ ማለት ነው ወገኖቼ ዛሬ ያጠር ያለች ቢሆን ያቀረብኩላችሁ ሼር ላይክ ሰብስክራይብ እያደረጋችሁ አበርቱኝ በያላችሁበት ሰላም ሁኑልኝ። ወገኖቼ ሀገራችን ሰላም ያድርግልን፣ እኛንም ሰላም ይጠብቀን። በስደት ዓለም ያለ ነው ወገኖቼ። በጣም ነው የሚጥመው ፓስታ። ሰራሩም በጣም አሪፍ ነው፣ አበሳሰሉ ምናምን አንደኛ ነው እና ቅመም ትነስ አነስ አድርጋችሁም ቢሆን ቅመም መጠቀም አሪፍ ነው ማለት ነው። እንዴት እንደተጠበሰ እንዴት እንደሚያምር እግዚአብሔር ነው ምነጻቸው ያለማካበድ በጣም ነው የሚጥመው እና ሞክሩት። እንጉዳይ ተመገቡ፣ በጣም ለጤና ቆንጆ ነው ይባላል። ይሄ ደግሞ እንግዲህ በቱንፊሽ የሰራነው ሶስ ነው። ይሄኛው ፍስኩ ነው። አንዱን መሞከር ትችላላችሁ። ደህና ሁኑልኝ። ባይ ባይ፣ ቻው።